ለመልማቷ ምክንያት ናት። የዘራችው ዘር ቢያፈራ ውጤቱን በምርት ቢታጀብ መነሻ የሆናት ተፈጥሮ ከዚች ሀገር የተቀዳ ነው። ግና ለመልማቷ ውሃን የመሰለ በረከት ለምታፈልቅላት ሀገር ምላሿ ባንዳም በመግዛትና አጀንዳ በመስጠት በውስጥ ፈተናዎቿ እንድትጠመድ ማድረግ ነው። ግብጽ የቅኝ ግዛት ዘመን ውሎች ላይ የሙጥኝ ብላ ኢትዮጵያ ከምድሯ ከሚፈልቀው ሀብት እንዳትቋደስ የዳር ተመልካች እንድትሆን ፖሊሲ ጭምር ቀርጻ የምትሰራበት ጉዳይ ነው። የግብፅ ጠላትነት ኢትዮጵያን የማፈራረስ ሴራ ዘመናትን ይሻገራል። እኛ ቅድመ አያቶቻችን ሳይወለዱ ለሺህ ዓመት የዚችን ሀገር ወደ ኋላ መቅረት መደንዘዝ ስታስብበትና ስትሰራበት የኖረች ናት። በግብፅ ብቻ ሰው ግብፅን በሚገዙት መጠው ሲያስተዳድሩ ዘሰርሶብ ዘ ብሉ ናይልን መቆጣጠር የሚል ነገር አላቸው። ምክንያቱም ይህም ካልተቆጣጠሩ ይህንን በረሃ የሚያጠጣ እንትን ውሃ ማግኘት አይችሉም ነው። ስለዚህ ወደዚህ ዘመቻ ጀመሩ። ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ ኢትዮጵያ ተፈጥሮ በቸረቻት ውሃ መልማት ሳትችል ድርቅና ረሃብ መገለጫዎቿ ሆኖ ኖረዋል። በአንጻሩ ደግሞ ግብፅ ጎርፍ ይዞት የሚሄደውን ወርቅ አፈርና ውሃ ተጠቅማ ለምታለች። ከጉደትና ከጉራ ጦርነት በፊት ነው፣ ንጉሶ ሆይ ኢትዮጵያ ለመውረር ትፈልጋለህ አሉ፣ እውነት ነው ወይም ነው ጠየቁ። አይ ኢትዮጵያ ጎርፏን እስከ መገበች ድረስ ለምን ይወራታሉ? አለ። ጎርፏን ነው ያለው። በነገራችን ላይ ውሃ አይደለም የግብጽ ጋር የሚያጋጭን። አሁንም ቢሆን የሚያንገበግባቸው ግድብን ስንገድብ የሚያንገበግባቸው ስለ እንትን አይደለም፣ ስለ ጎርፉ ነው። ወርቁን ይዞ ይሄዳል። ለም አፈር ይዞ ይሄዳል። ዳቦ የኢትዮጵያን ዳቦ ከተራራ ላይ እየጠረገ ለነሱ ሄዶ እጅግ በጣም ሕይወት ይሆናል። በርካታ ጦርነቶችን በሽንፈት የቋጨችው ግብጽ ከኢትዮጵያ ጋር ፊት ለፊት ቃታ መሳሳቡን ትታ ጎረቤት ሀገራትን ኢትዮጵያ ላይ እንዲነሱ አሲራለች። በዚህ ብቻ ያበቃም፣ ረብጣ ገንዘቦችን ፈሰስ በማድረግ ኢትዮጵያ በእርስ በርስ ግጭት እንድትታመስ ጥራለች። እዛው እኮ በጎናቸው የፈለስጢን ጉዳይ አለ፣ የየመን ጉዳይ አለ፣ የሱዳን ጉዳይ አለ፣ የሊቢያ ጉዳይ አለ። አሁን ደግሞ የሱሪያ ተጨመረ። አቅም ካላቸው እነኚህ ሁሉ እኮ የአረብ ሊግ አባላት አገራቶች ናቸው። ምን አለ የነሱን ችግርና የነሱን ለመቅረፍ ጥረት ቢያደርጉ እኛ ላይ ለምን ነው ፎከስ የሚያደርጉት? ለምን በጠላትነት ይፈርጁናል እኛን? ስለዚህ ይሄ አጠያቂ ጉዳይ ነው። እስከ አሜሪካ ሴኔተር ድረስ ወርቅ እኮ ጉቦ የሰጡ ናቸው። ኢትዮጵያ ላይ ተጽዕኖ እንዲያሳድር አጀንዳ እንዲሆን፣ አጀንዳ ይዞ ወደ ኮንግረስ እንዲሄድ ለማድረግ ለባልና ሚስት ወርቅ ሰጡ። ይኸው ታስሩ አይደል? ተጋለጡ ግን ያው ተጋለጡ እንጂ እስከዚህ ድረስ የሚሄዱ ሰዎች ናቸው። በርካታ የሚዲያ ሰራዊት አሰማርታም የኢትዮጵያን ስም ታጠልሻለች። የኢትዮጵያ የግጭት መናኸሪያ መሆን ለግብጽ ተጠቃሚነቷን የማረጋገጥ ዋስትና ነው። አራት ሺህ ሚዲያ አላቸው። በቀን የሚንቀሳቀስ ወደ አርባ ስምንት የሚሆን ጋዜጦችን አሰማርተዋል። ያ ሁሉ በአረበኛ ነው የሚንቀሳቀሰው። ሁል ጊዜ አሁንም የደጋግሟትን በተለይ እንደ ጋዜጠኛ አህመድ ሙባረክ የሲሲ አፈቀላጤ ነው ማለት እንችላለን። ኢትዮጵያን የማፈራረስ ሁኔታ በእኛ ሚሊተሪ ዘመቻ ሳይሆን በውስጥ አካሏን የእርስ በርስ ግጭት እንዲፈጠር በማድረግ እንዲትተራመስ ማድረግ ይሄ ነው አማራጫችን የሚለውን ደግሞ እያንጸባረቀ ነው ያለው። እና የሁሉ ሚጠነቀ ሚዘጋጅብንን አደጋ የመከታተል ሁኔታ በእኔ በኩል የቤት ስራ ይጠብቀናል ማለት እንችላለን። የውስጥ ችግሮቻችን ስለሚመለከቱ ውስጥ ደግሞ ሊሸጡ የሚችሉ ሸቀጦች ስለማግኘት ስለሚችሉ ያንን አገራዊ እይታ ያለው የግብፅን ኮንስፓይራሲ በለስነ ስርዓት የማይረዳ የለት ጥቅሙን ብቻ የሚመለከት ለዘመናት እሷ ፕሮጀክት ያደረገችውን ለማፍረስ እንኳን አቅም አቅም የእሳቤ አቅም የአቅም እሳቤ ደረጃ ያልደረሱ ሰዎችን እንደ መሳሪያ ትጠቀምባቸዋለች። ግብፅ አባይን በማንኛውም መንገድ ተጠቅማ የግል ንብረቷ ለማድረግ ብዙ ሰርታለች። በቅኝ ግዛት ስር ወድቃ እንኳን ኢትዮጵያን ያላካተተ ሁለት ወሳኝ የተለያዩ ስምምነቶችን ፈርማ ከመሞገት አልተኛችም። በ1902፣ 1929፣ 1955 ዓ ም ኢትዮጵያን ያላካተተ ስምምነትን ከሱዳን ጋር በመፈራረም የአባይ ውሃን ለራሷ ብቻ ለመጠቀም ስለመሞከሯ የታሪክ መዛግብት እማኝ ናቸው። እነዚህ ውሎች አሁንም ግብፅ በአባይ ላይ ያላትን አቋም ለዓለም አቀፍ ማህበረሰብ ለማስረዳት እየመዘዘች የምትጠቀምበት ነው። ኢትዮጵያ ግን እነዚህን አሳሪ ውሎች አይወክሉኝም ከማለት ባለፈ ጥበብ በተሞላበት የዲፕሎማሲ ስራ በተፈጥሮ ሀብቷ የመልማት መብቷን አስጠብቃ እውነቷን ለዓለም ማህበረሰብ ማስረዳቷን ቀጥላለች።